እቤትም የሚቀረጽ የለኝም፣ የሚወራለን ነገር የለኝም። ስለዚህ ዝም ብላችሁ የሚንኮሻኮሸውን እያያችሁ ላይክ እና ሰብስክራይብ አድርጉ ባካችሁ፣ አረብሹ። እኔ ነግር ያለሁ ማለት ነው እላችኋለሁ። ምንና ከኛ በነፃ ነው የምንዝናናው። ሳንዴ ነው የሚወጣ ነገር አይወዱም፣ ሳንዴ የሚወጣ ነገር እላችኋለሁ። እና ሙያህያና አታድርቋት ነው የምላችሁ ልጆችዬ። እሺ ሰምታችኋል ማለት ነው። እስኪ ይሄንን ቪዲዮ ማለት ነው ላይክ ሰብስክራይብ፣ ቪው ከበዛ ኢንሻአላህ መልሼ እሰራለሁ። እዚህ በተመጣ ይሄን አይታችኋል ያላችሁ ሰው ይያ በድምጽ ሲሪ እንዲያፍ እያ እንዲያ እንዲሰምተሻ እናላችኋለሁ። እዛ ሀገር ጥሩ ነገር የለም ጥሩ የሚወራም ነገር የለውም። ውድዎችዬ እኔ አቀርም አስለን ሀገር የስገባ ለመስራት ነው እንጂ እዛ ሀገር ለመስራት ፍላጎቱ ኑሮኝ አይደለም። ግን ሰብስክራይብ መያዝ አለብኝ። ለዛ ነው ሁላችሁ በሆኝ ውዶች። ለማንኛውም ላይክ እና ሰብስክራይብ የምታደርጉ ደግሞ በጣም ወዲያቸዋለሁ፣ ማሮች ኑሩልኝ። ሰብስክራይብ የማታደርጉ ደግሞ ዋላችሁ ነግር ያለሁ እያንዳንዴ በውስጥ እየደወልሽ አትረብሽ እየመጣሽ ዝግጁ እንተከታተይ፣ በኮሜንት በኮሜንት አኖሪ በኮሜንት እመልስልሻለሁ። ሰምታችኋል? እሺ፣ ግን በጣም አፍቃችሁኛል ጓደኞቼ። ነው ልጅ ጊዜ ያደረገ በቃ፣ ይሄ ላይቭ እና ይሄ ዩቲዩብ ተመጣ ወዲህ እላችኋለሁ። ለማንኛውም አብሹሩ ውዶቼ፣ እየተሳችኋለሁ ነው አወራችኋለሁ። እኔ ላይቭ ላይ ስገባ መጣችሁ ሁለት ሰው ብትቀመጡ